ጥያቄያችን ከሆነ ያው እንተም የሚጋጭ ከሆነ ሊሆን አይችልም። እንደኔ አንድ ነራሴን ፋኒን ወክይ ሊሆን አይችልም ማለት አንድ የፈጣሪ ቃል ፍጹም ነው፣ አደለ የአምላክ ቃል ፍጹም ነው። ቁርአንም ሲናገር አይመለከቱም፣ እንዲህ ሰዎቹ ቁርአን ከአምላክ ባይሆን እና ከሰው ቢሆን ኖሮ በውስጡ በርካታ ግጭቶችን ያገኙ ነበር ይላል። እርስ በርስ ይጋጭ ነበረ ከሰው ቢሆን ኖሮ ይላል። እርስ በርስ የሚጋጭ ከሆነ ከሰው እንደሆነ ቁርአን ይናገራል። እና ወደ መጽሐፍ ቅዱስ እናመጣው ይህንን ነገር እርስ በርሱ ሲጋጭ እናያለን። በጣም ቀላል የሆነውን ግጭት ብንመለከት ኢየሱስ እንግዲህ ከስቅለት ጋር የተገናኘ አንድ ታሪክ እናንሳ። ምክንያቱም ስቅለት ባለፈው የተከበረም ነገርም ስለሆነ አንድ ምሳሌ ብናነሳ ይህንን በቀላሉ መረዳት እንችላለን። ኢየሱስ ሲሰቀል እንደዚህ በዚህ መልኩ ነበር የተሰቀለ አደለ። ሁለት ወንበዴዎች እሱ አጠገብ ለጠገብ ሲሰቀሉ እሱኛው መሀል ላይ እንደተሰቀል ይታመናል አደለ። ይሄንን ሲናገር ሉቃስ ምንድን ነው የሚለው በወንጌሉ ላይ ምዕራፍ ሀያ ሶስት ሰላሳ ዘጠነኛው ላይ ከተሰቀሉት ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል አንዱ ሰውዬ ከተሰቀሉት ከክፉ አድራጊዎቹ ይሄኛው ማለት ነው ወይ በዚህኛው በኩል ያለው አንተ ክርስቶስ አደለህም እንዴ እስቲ ራስህንም እኛንም አድን ብሎ ሰደበው ይላል ስንቱ ስንቱ ይላል እዚህ ጋር አንዱ አንዱ ይረብሻችሁ የምትማደርገው ችግር የለውም አንዱ ሰደበው ሁለተኛው ግን መልሶ አለ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም ነው ስለ እኛ አደረግነው ነገር የሚገባን እንቀበላለን፣ በእኛ ሰው ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። አንዱ ደግሞ ምንድን ነው ያለው? አንዱ ሲሰድበው፣ አንተ እግዚአብሔር አትፈራም እንዴ? እሱ እኮ አይገባውም፣ ንጹህ ነው፣ እኛ ይገባናል ብሎ ገሰጸው ይላል። ይሄኛውን ገሰጸው ሲባል መከረው ነው ወይ? ጀስት እነዚህ ጥሩ ጥሩ ነገር ተናገረ፣ እነዚህ እንዳትለው፣ እሱ እንዳትሰድበው ብሎ ተከላከልነት ይላል። ከዛ ኢየሱስ ይሄኛውን ያ የማያሳደበውን ሰውዬ ምን አለው? ዛሬ አንተ ከኔ ጋር በገነት ትሆናለህ፣ አለው ልክንኛ አደና ትክክል። ስለዚህ አንዱ ሰውዬ ስ ራስንም እኛንም አደን ብሎ ሰደበው። ሁለተኛው ግን ንባካ አትስደበው፣ እሱን ሰውን ብሎ ተከላከለለት ይላል። ይህን የሚናገረው የሉቃስ ወንጌል ምዕራፍ ሀያ ሶስት ሉቃስ የሚባል ጸሐፊ እንደሆነ እንግዲህ ይታመናል በክርስቲያኖቹ። ይሄንኑ ታሪክ ወደ ማን ስናመጣ ወደ ማቴዎስ ደግሞ እናመጣለን። ወደ ማቴዎስ ስናመጣ ሀያ ሰባተኛው ምዕራፍ ላይ ከቁጥር አርባ ሶስት ጀምሮ ወይ ከአርባ ሁለት ጀምሮ ሌሎችን አዳነ ራሱን ግን ማዳን አይችልም። እርሱ የእስራኤል ንጉስ ከሆነ እስቲ አሁን ከመስቀል ይውረድ እኛ የምንመንበት እርሱ በእግዚአብሔር ታምኗል። የእግዚአብሔር ልጅ ንም ብሏል። ስለዚህ እግዚአብሔር የሚወደው ከሆነ እስቲ አሁን ያድነው አሉ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። ልብ በይ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች የተሰቀሉት ወንበዴዎች ከእርሱ ጋር ሊሰድቡት ነበር ይላል። እዚህ ጋር የሆነ የተበላሸ ነገር እንዳለ አልተሰማሽም? ማለት ወንበዴዎች ማለታቸው ነው ወይስ ምኑ ነው የተበላሸው? የተበላሸው ሉቃስ ጋር፣ አዎ ሉቃስ ጋር ቅድም ያየ ነው አንዱ ሰውዬ እስኪ እራስንም እኛንም አንዱ ደግሞ መከረው እንዳሰድበው አለ። እሱን የነገረን ሉቃስ ነው። ማቴዎስ በነገረን ላይ ግን ማቴዎስ በነገረን ላይ ግን ሁለቱም ተሳዳቢ ናቸው ይላል። ወንበዴዎች፣ የተሰቀሉት ወንበዴዎች ይላላ። እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር አለ። እዛ ጋር አልሰደቡም፣ ተከላካይ ነበረ። እዛ ጋር ሉቃስ በነገረን ላይ ያኛው ሲሳደብ እንዲሁም አንዱ ይከላከልለት ነበረ። እሱ ምን አደረገ? እሱ ንጹህ ነው አትስደው፣ ገሰሰው ይላል ማቴዎስ በነገረኝ ላይ ደግሞ ሁለቱም ወንበዴ ተሳዳቢ ናቸው ይላል። በትክክል የትኛው ነው እውነታው? ማቴዎስ የነገረኝ ወይስ ሉቃስ ሲነገረኝ? ስለዚህ እርስ በርስ እንደዚህ ይጋጫል። በጣም ብዙ መቶ ማምጣት እንችላለን እና የአምላክ ቃል ነው ብዬ እንዴት ልቀበለው እችላለሁ? ሌላ ነገር ሲነግረኝ ደግሞ እንዴት ሰአም ነው አለው። በቀላል ነገር የሚጋጭ ከሆነ ሌላውን ደግሞ እንዴት እቀበላለሁ? ይብሮ ምን ትላለህ? በጣም ከባድ ነው። ስለ እውነት ሳላ እኔም አንድ ልጨምርላት እንደው ቅር ካላለህ በመሀል ገብቼ። ይቻላል፣ ይቻላል። እንደዛው ያዘው እና አንተ እንትን እንዳትል ኢንሻላህ እኔ አንድ ጨምርና ትቀጥላለህ። አንተ ከዛ በኋላ ኖ እንደ ቅድሙ ይሻላል፣ እንደ ቅድሙ አድርጉ ባይስ እሺ፣ ልብ አርጌ እንግዲህ ፋንዬ፣ በጣም የሚገርሙ በጣም ብዙ ግጭቶች አሉ። ግን በቃ የሂስትሪ ትልቅ ስህተት ነው ማሳየሽ አሁን ምን ያህል እንግዲህ የኢየሱስ የኢየሱስን ጉዳይ አስመልክቶ ባይብል ላይ ሲጻፍ የመጀመሪያ ባይብል ላይ ያለውን ጉዳይ ልንገረሽ እና አንድ ነገር ነው መነግረሽ ሉቃስ ወንጌል ምን ነው ማቴዎስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ምን አለ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። ልባርጊ የተዘጋጀው የትውልድ መጽሐፍ ሉቃስ ወንጌል ላይ ምዕራፍ አንድ ቁጥር አንድ ላይ የከበርክ ቴዎፍሎስ ከመጀመሪያ በዓይን ያዩትና በቃሉ አገልጋዮች የሆኑት እንዳስተላለፉልን፣ በዓይኑ በአይም የቃሉ አገልጋይም አይደለም ግን፣ አስተላልፈውልኛል አለ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን አለ ታሪክ በየተራው ለማዘጋጀት ስለሞከሯል። እኔም ስለተማርከው ስለተማርከው ቃል እርግጡን እንድታወቅ በጥንቃቄ አለ ልባርጊ። ስለዚህ አሁን በጥንቃቄ ያዘጋጀውን ነገር ልናይ ነው ልባርጊ። በጥንቃቄ የተዘጋጁትን መጽሐፍቶች ልንመረምር ነው ማለት ነው። አሁን እኔ የምሰጥሽ በጣም በጥሞና አዳምጪኝ። የማርቆስ ወንጌል ምዕራፍ አስራ አንድ ቁጥር አስራ አንድ ላይ ማርቆስ ወንጌል ምዕራፍ አስራ አንድ ቁጥር አስራ አንድ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ከዛስ ዘወር ብሎም ሁሉን ከተመለከተ በኋላ ሁልጊዜ ማነው? ጊዜው መሽቶ ስለነበረ ከአስራ ሁለቱ ጋር ወደ ቢታንያ መጣ ወጣ። ለ ወዴት ወጣ? ወደ ቢታንያ ወጣ። መጀመሪያ ቢታንያ ነው የሄደው። ልብ አድርጊ። በማግስቱም ከቢታንያ ሲወጡ ተራበ። ቀጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ አለ ነገር ግን የበለስ ወራት ስላልነበረ አልነበረም እና መጥቶ ከቅጠል በቀር ምንም አላገኝባትም መልሶም ማነው ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት ደቀ መዛሙርቱም ሰሟለ ስለዚህ መጀመሪያ ቢታንያ መቶ ዛፊቷን ረግሟት ምናምን ምናምን ከሷ ምንም አጥቶ ማለት ነው አሁን ቁጥር አስራ አምስት ላይ ወደ ኢየሩሳሌምም መጡ ወዴት ወደ ኢየሩሳሌም መጀመሪያ ቢታንያ ነበሩ። ከዛ ኢየሩሳሌም መጡ። ወደ መቅደስ ገብቶ በመቅደስ የሚሸጡትንና የሚሸጡትንና የሚገዙትን ያወጣ ጀመረ። የገንዘብ ማን ነው? የገንዘብ ለዋጮችንም ገበታዎች፣ የእርግብ ሻጮችንም ወንበሮች ገለበጣል። እቃ የተሸከመ ምናምን እያለ ተናገረ ማለት ነው። አሁን ምንድን ነው እዚህ ጋር መጀመሪያ ቢታንያ ሄዳ፣ ከዛ በኋላ ወደ ኢየሩሳሌም መጡ። መጀመሪያ ልብ አድርጊ፣ ወደ ቢታንያ ወጡ። ከዛ በኋላስ ምን አለ? ወደ ኢየሩሳሌምም መጡ። ከየት በኋላ? ከቢታንያ በኋላ። እሺ አሁን ይሄን የዘገበልን የማቴዎስ ወንጌል ጸሐፊ ማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ግን የማቴዎስ ማን ይቅርታ ማርቆስ ወንጌል የማቴዎስ ወንጌል ጸሐፊ ደግሞ ሲጽፍልን ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ እንዲህ ይላል፣ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ መጀመሪያ ማለት ነው። የገንዘብ ለዋጮችንም ገበታዎች፣ የእርግብ ሻጮችንም ወንበር ገለበጣል። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም መጀመሪያ ልብ አድርጊ፣ መቅደስ ገብቶ ማለት ነው ኢየሩሳሌም ማለት ነው። ኢየሩሳሌም መቅደስ ነው ያለው። ከዛ ምን አረገ? የሚሸጡትን ሰዎች እዛ ውስጥ የሚገዙትን ምናምን፣ ሁሉንም ገንዘቦች ምናምን ገለባበጠባቸው ማለት ነው። ከዛ በመቅደስም እውሮችና አንካሶችን ወደ እሱ አቅርቦ ፈወሳቸው። ነገር ግን የካህናት አለቆች ጻፎችም ያደረገውን ድንቃ ድንቅ በመቅደስ ሆሳና ምናምን ካል በኋላ እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ ከህፃናት ከሚጠቡት አፍ ምናምን ካለ በኋላ በማለዳም ወደ ከተማ ሲመለስ ተራበ። በመቅደስም ማን ነው ይቅርታ፣ እዚ ጋ ምናለ፣ ትቷቸውም ከከተማ ወደ ቢታንያ ወጣ። ወዴት ነው ወጣው? ወደ ቢታንያ ወጣ ከዚያም በዚያም አደራለን ልብ አርጊ ከዚህ በኋላ ነው በለሲቷን መጥቶ ለዘላለሙ ከአንቺ ፍሬ ማንም ማያገኝ ብሎ የረገማት ማለት ነው ከና ከዚህ በኋላ ጥያቄው ምን መሰለች ፋንዬ ጥያቄው መጀመሪያ ኢየሱስ ይህንን ታሪክ ጸሐፊዎች የማርቆስና የማቴዎስ ጸሐፊዎች ሲናገሩ መጀመሪያ ቢታንያ በጠዋት ሄዶ ነው የታለ ወደ ቢታንያ መጀመሪያ ወጥቶ ከዛ በኋላ ወደ ኢየሩሳሌም ተመልሶ እነዚህ ሻጮቹን በትኖባቸው ምናምን አርጎ ነው ታሪኩ? ወይስ በመቅደስ መጀመሪያ ገብቶ በታትኖባቸው እነዛ ያደረጉትን፣ ከዛ በኋላ ወደ ቢታንያ ነው የወጣው? ልብ አር ገብቶሻል። ግልጽ ነው ጊዜው፣ አካሄዱ ግልጽ ነው። ግልጽ ነው። በጣም በጣም በጣም የእንትን ልዩነት አለ። የአካሄድ ልዩነት በጣም አለ። እንዴ ይሄ እኮ ሲሪየስ ነገር እኮ ነው። እንዴት እንዲህ አይነት ታሪክ ተሳሳተ ማለት እኮ እንዲህ አይነት ታሪክ ተሳሳቱ ማለት፣ እንዲህ አይነት ማለትም መጀመሪያ እንዲያደረገ መጀመሪያ እንዲህ ሆነ። ይሄ እኮ በጣም ትልቅ ስህተት እኮ ነው። በጣም እንዲህ አይነት ስህተት የሰራ ሰው እንዴት አድርጌ ነው ኢየሱስ ተሰቅሏል ምናምን ተብሎ ሊቀበለው ምችለው በየትኛው መንገድ ልቀበለው ይችላለሁ? እና በጣም ከባድ ነው። እስቲ ሳላህ ደግሞ ቀጥልና ይሻላ የቀረውን እንተንበልላት። እኔ አንድ ጥያቄ ልጠይቃችሁ ና ከዛ በኋላ ችግር የለም ቀኑ ሙሉ እማራለሁ ማለት ማለት እውቀቱን ወስዳለሁ ማለት ማላቀውን ነገር ለማወቅ ማለት ነው። እና አንድ ጥያቄ ልጠይቃችሁ ማለቴ በሙስሊሞች በእናንተ ማለት ነው ለምሳሌ አሁን እኔ ክርስቲያን ነኝ አይደል? እናንተ ደግሞ ሙስሊም ናችሁ። የመጨረሻ ለት ማለት ነው ይሄ ማብቂያ ትንሳኤለት የሚባለው ማለት ነው። ፈጣሪ እናንተ በእስልምናችሁ እንትን ትገባላችሁ፣ ገነት ትገባላችሁ። እስቲ እስላም ስለሆናችሁ ማለት ነው ወይ ሙስሊም ስለሆናችሁ ገነት ትገባል። ነገር ግን ወዴት ነው? ወደ እሳት ነው የምትገቢው። ማለቴ አንድ ክርስቲያን ጓደኛዬን ያለችኝ ምንም ነገር ሁኝ ምንም ጽድቅም ስሪ ማለት ክርስቲያን ሆነች ጽድቅም ስሪ ግን በፍጹም ገነት አትገቢ ማለት ነው። ምክንያቱም ሙስሊም ካልሆንሽ ማለት ነው። እና ፈጣሪ አዛኝ ነው ማለቴ ያው ፈጣሪ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 እንትን ከገቡ ማለት ነው። የምር ፈጣሪ ማለቴ ፍትሃዊ ነው፣ ይሄ ትክክል ነው? እኔ ሳልፈልግ ፈጥሮኝ እኔ ለምንድን ነው እንትንስ የሚከተኝ ሰዓት ውስጥ ማለት ነው። የምር ይሄ ነገር በስ ያለ እንትን ካለ አስረዱኝ። ሳላህ ትመልሳለህ፣ ትቀጥላለህ። ትቀጥልሽ ያ እመልሳለሁ አምላክ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 ያቺን ሃይማኖት ሁላችሁም የያዟት ያ ሃይማኖት እኔ ሁላችሁንም እኩል አድርጌ የፈጠርኩበት ነው የፈጠርኩበት መንገድ ነው አለ። ስለዚህ ሁላችንም እኩል አድርጎ ነው የፈጠረን፣ ሙስሊም አድርጎ ነው የፈጠረን። ነገር ግን ጊዜ በኋላ እኛ የወላጆቻችንንነበራለንበመጀመሪያ ነበረ አትረብሻም። ጥያቄ ካለ ጥያቄ ካለን እናስተናግዳለን። ጥያቄ ከዛ ውጭ ጣልቃ መግባት አይችልም። ኦኬ እያንዳንዱ የሰው ልጅ ጀነትንም ሆነ ጀሀነምን እንዲመርጥ ጌታ አምላካችን አድርጎታል። ኦኬ ነፃ ምርጫ ሰጥቶናል። ፍሪ ዊል የሚባል ነገር አለ በእስልምናችን። ይሄንን ፍሪ ዊል ለእኛ ነው የሰጠው እንጂ እሱ በእኛ ላይ አይደለም የጫነው። ማንንም አስገድዶ ወደ ጀነት ያስገባ መላ ስኋታላ የመጀመሪያ ክርስቲያን ነው የነበረ ሙስሊም የመጣው ታውቃለህ፣ የመጀመሪያ ክርስቲያን ነው የነበረ። በነገራችን ላይ ስንገዳ ኦርቶዶክስ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 ለአምላክ ታዛዥ መሆናችን ላይሆናል። ለአምላክ የታዛዥ መሆኔ ወደ ገነት እንዲሄድ ምክንያት ይሆነኛል። አምላክ ላይ ከሃዲ በመሆንሽ እና መልእክቱን እየሰማሽ በማስተባበልሽ ግን መጨረሻ ወደ ጀሃነም እንዲሆን የራስሽ ፍቃድ ነው እንጂ የአምላክጠቀምትማ ወንድሜ ማለት ስም አይታይም። እንትን ስለተጻፈ ስም አይታየም። ሙስሊም ማልቴ ያው ሴስ አሁን እየተማርሽ ይሄን ካልተቀበልሽ ወይም ትምህርቱን ወይም እንትን ሲባል ካልሰማሽ ያው ወይም እንትን ካላልሽ፣ ወደ እሳት ነው የምትሄጂው፣ ካልሆነ ወደ ጀነት ነው የምትሄጂው ብለከኛል አይደል? ግዴ ማለቴ በቃ ሙስሊም ሙስሊም ካልሆንኩኝ ወደ እሳት ነው የምገባው። ይሄ ቀጥታ የሆነ ነገር ነው። እንደዛ ነው እያልከኛለህ። አንድ ሰው ሙስሊም ካልሆነ መጨረሻው ገሃናም ነው፣ በግልጽ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 ሁሉ ወደ ገሃነም ነው የሚወስደው። ጽድቅ ልትሰሪ ትችያለሽ። አንቺ ጽድቅሽን አምላክ በዚህ ምድር ላይ ያለሽ ይከፍልሻል። ምንም ችግር የለውም። የአንቺ መልካም ስራ አምላክ በዚህ ምድር ላይ ያለሽ አያጠፋብሽም። ያን መልካም ስራሽን እዚ ይከፍልሻል። ነገር ግን ያ የአንቺ ጽድቅ ተሻግሮ ገነት ሊያስገባሽ አይችልም። ምክንያቱም በአምላክ ክለሻል እና በአምላክ የካደ ሰው መጨረሻው ገሃነም እንጂ ገነት አይሆንም ነው ይህን ይመስላል። ፋኒ የሚጨምረው ነገር አለ ይብሮ አይ በቃ ዋናው የአንድ አምላክ አስተምህሮ የሚለው ነገር ስለሆነ የነቢያትን አስተምህሮ በመጀመሪያ እስልምና ማለት ምንድን ነው የሚለው አሊስላሙ እስልምና ማለት አልኢስትስላሙ ሊላህ ቢተውሒድ ወልንቅያዱ ለሁ ማለት ነው። ለሱ ላል እስልምና ማለት ሲጀመር ለአንዱ አምላክ ለብቸኛው አምላክ ራስን ማስገዛት ነው። በቃ እጅ እሰጥቻለሁ ማለት ነው። እስከ እሱ ውጭ ሌላ የሚመለክ አምላክ የለም ብሎ መቀበል ነው። ስለዚህ ይህንን ብቸኛውን አምላክ ደግሞ አልቀበልም ማለት ጃሀናም ያስገባል። ለሱ ብቸኝነት እሺ ታዛዥ ነኝ ብሎ መናገር ነው። ከዛ ደግሞ የላከውን ነቢያቶች መቀበል ነው። ኦኬ እሺ ብዬ አሁን እናንተ ያላችሁ ነገር ልቀበልና ማለት ነው። አሁን እኛ ከክርስቲያን ከክርስቲያን እናትና አባት ተወልደ ማለት ነው። ቢያንስ አሁን ገጠር ውስጥ ምናምን ነገር እስቲል ይሄን ነገር የማያውቁት ብዙ ማህበረሰብ አለ። ገብተኋላ በፕሮቴስታንትም ይሁን በክርስትናውም ቢሆን ማለት ነው ይህን ነገር እስልምና ምን እንደሆነ የሚያቅሰዋል። አላህ በቁርአን ላይ በምዕራፍ አስራ አምስት ቁጥር አስራ ሰባት ላይ ወማ ኩና ሙዓዚቢና ሐታ ነብዕተ ረሱላ ቀደም ተናግሮት ነበረ። ሳላ በደንብ ምናልባት ስላለ የሽ ነው እንጂ መልእክተኛን እስከ ምልክ የምቀጣ አይደለሁም ብሏል። አላህ በምንም ተአምር አላህ ፍትሃዊ ነው። በየትኛውም አይነት ሁኔታ ላይ አላህ ምን አላህ በቁርአን ላይ ሲናገር፣ ኢና ላሀ ላ የዝሊሙ ሚስቃለ ዘራ፣ አላህ የብናኝ ያክል እንኳን ሰዎችን አይበድልም፣ ማንንም የሚበድል ጌታ አይደለም። ከዛ ምን ያደርጋል? ለአንተ ቁሉ ማጃ አና ሚን በሺር ወላ ነዚራል፣ መልእክተኛ አልመጣልንም ብላችሁ እንዳትወቅሱኝ። የዛን ዕለት ፈቀድ ጃአኩም በሺሩ ወነዚራል፣ በእርግጥም አስጠንቃቂና አስፈራሪ መልእክተኛ ላኩላችሁ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 በእርግጥም ያልደረሰው ከሆነ አላህ በቁርአኑ ላይ እንደተናገረው ወማ ኩና ሙዓዚቢና ሐታ ነብዐተ ረሱላ መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም አለ። መልእክቱ ከደረሰው ውስ አንድ ሰው አላህ የፈጠረድበት አንድ ትልቅና ዋና ዓላማ አለው። በየትኛውም አይነት እምነት ላይ የሌለው ብቸኛ እስልምና ላይ ብቻ የሚገኝ አንድ ፖይንት አለ። እሱ ምንድነው? አላህ ምን አለ?

ሞትንና ሕይወትን የፈጠረው አምላክ አላህ ስብሐናሁ ወተዓላ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ነው አለ። ስለዚህ ለሙከራ ነው የመጣ ነው። ይሄ ሙከራችን ደግሞ ከተሳካ ሁለት ነገር አሉ ማለት ነው። ልብ አድርጊ፣ ወይ የጀነት ነው ወይ የጀሀነም ነው። ጀነት የተፈጠረችው መልካም የሰሩ ሰዎች እንዲገቡባት ነው። ጀሃነም የሚገቡት ደግሞ አላህን ሳያምኑ አላህን ሳያምኑ መጥፎም ነገር የሰሩ ሰዎች ጀሃነም ይገባሉ። ተግባባል። ስለዚህ አላህ ስብሐናሁ ወተዓላ ምንድነው ፍትሃዊ ነው። በራሳችን ምርጫ ልክ ቀደም እንዳለው ፈመንሻ ፈልዩእሚን ወመንሻ ፈልየክፉር በሱረቱ ልካፍ ምዕራፍ አስራ ስምንት ቁጥር ሀያ ዘጠኝ ላይ ማለት ነው የፈለገ ሰው ይምን የፈለገ ሰው ይካድ ብሎ አላህ ነፃ ምርጫውን ሰጥቶናል። ግን ኢና አዕተድና ሊዛሊሚነ ናራ ያ ግን ለበዳዮች የጀሃነም እሳትን አዘጋጅቼላቸዋል። ለነዚያስ አላህን ለፈሩ ሰዎች ምን አዘጋጀላቸው? ጀነትን አዘጋጀላቸው ማለት ነው ተብሏል። ነቢያችን ሰለላሁ አለይሂ ወሰለም ምን አሉ? አላህ በሀዲስ አልቁዱስ ላይ ሲናገር አዕደቱ ሊዕባድ አሳልሒን ለነዛ ለባሪያዎቼ ለመልካም ባሪያዎች አዘጋጀውላቸዋሉ። አላላ ምን ማላ ይኑ አይኑ ረአት አይን ያላየችውን

እያንዳንዷ ነፍስ በሰራችው ነገር ተጠያቂ ነቻለ። ለዚህ ሁሉ ነገር ግን የመጀመሪያው ነገር በአንዱና በብቸኛው አምላክ በማይሞተው ምንጊዜም ሕያው በሆነው ረዳት በማያስፈልገው ጌታ በሱ ማመን ይጠበቅብናል ማለት ነው። ሲቀጥል ደግሞ በምን ማመን ይጠበቅብናል? በአላህ መልእክተኞች ማመን ይጠበቅብናል፣ በሱ በላካቸው። ከዛ ደግሞ በምን? ከዛ በመጽሐፍቶች ማመን ይጠበቅብናል በማመን በመላካቸው ማለት ነው፣ በመውረዳቸው ከአላህ ዘንድ መሆናቸው ማለት ነው። ከዛ ደግሞ በምን ልናምን ይገባል? አላህ ስብሐነ ወተዓላ በወሰናቸው ውሳኔዎችን በእያንዳንዱ ውሳኔዎች ልናምን ይገባል። ስለዚህ በዋነኝነት ምንድን ነው ሁሉም ሰው በሰራው ስራ እንጂ አላህ አስገድዶታ አይደለም። ተግባባን። ስለዚህ አሁን ለምሳሌ አንቺ መልእክት ደርሶሻል ዛሬ ይሄው፣ አላህ በእኛ አማካኝነት ለአንቺ መልእክት ይሄው አንድ ሺ ሁለት መቶ ሰዎች አሉ አንድ ሺ ሁለት መቶ ሰዎቹም ዛሬ የአላህን አስተምህሮ ሰምተዋል ምን እንደሆነ ስለዚህ ከሰሙ በኋላ ደግሞ ቀደምን እንዳለ፣ አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚራል ቢማዕና፣ አላ ተቁሉ ማለት ነው እንዳትሉ፣ ምን እንዳትሉ